ሰላም፣ ሰላም እንዴት ናችሁ? ውድና የተከበራችሁ የቻናል ተከታታዮች፣ እንዲሁም ቤተሰቦች። እንግዲህ ከረጅም ጊዜ በኋላ ተመልሼ መጥቻለሁ። ከዚህ በኋላ ማልጠፋ ይሆናል ማለት ነው። እንግዲህ ቪዲዮ እንዳላረዝምባችሁ ዛሬ ይዤላችሁ የመጣሁት የቅባት አሰራር ነው። በቤታችን እንዴት ቅባት መስራት እንችላለን። እንግዲህ እዚህ ጋር የምታዩት የሳረች የጨረስኩት ቅባት ነው እና ከመጀመሪያ እስከ መጨረሻ ድረስ አሰራሩን ሙሉን አሳያችኋለሁ። እስከ መጨረሻ ድረስ ተከታተሉ። እዚህ ጋር እንግዲህ እንደምትመለከቱት ቀረፋ፣ ቅርንፉድ፣ ጥቁር አዝሙድ ዝንጅብልና ሮዝመሪ ቅጠል አዘጋጅቻለሁ። እዚህ ጋር ጥቁር አዝሙዱ፣ ይሄኛው ደግሞ ቅርንፉድ ነው። ያው ይሄኛው ደግሞ ዝንጅብል የተንትን ያለ የተልጦ የተፈቀፈቅ ነው፣ የተከተፈ ማለት ነው። ይሄኛው ደግሞ የሮዝመሪ ቅጠል ነው። ወይኛው ደግሞ ቅባቱን በኋላ ስጨርስ ማደርግበት ካዘጋጀ ከጨርስኩ በኋላ የምገለበጥበት ወይኛ ያዘጋጀት ባዶ ዕቃ። እናን እንግዲህ በዚህ ቅባት ነው ኮኮናት ኦይል የሰራሁት። እናንተ በሌላ መስራት ትችላላችሁ ግን ይሄኛው ቢሆን አሪፍ ነው። ከዛ እንግዲህ እዚህ ጋር ንጹሕ ብረት ድስት ነው፣ ትንሽ የመጥበሻ ነገር አዘጋጅቻለሁ። ትንሽ ሞቅ ሞቅ አረጋዋለሁ። ማለት መቁላት ሳይሆን ትንሽ ሞቅ ሞቅ አረጋዋለሁ። ስቶቭን በጣም ቀንሽ ማለት ነው። በጣም መቁላት አያስፈልገውም። ትንሽ እየሞቅ ሞቅ አድርጌ ነው የምፈጨው። እሱ ሞቅ ሞቅ ማድረገው ምንም ነው። ጥቁር አዝሙዱን እና ጥቁር አዝሙዱንና ቅርንፉዱን ትንሽ ሞቅ ሞቅ አድርገዋል። ሌላው ዝንጅብሉም መጥበሻ፣ ቅጠሉ ያው ሞቅ ሞቅ አላርገውም። ይሄንን ብቻ ነው የማድርገው ሁለቱ ማለት ነው። እና ትንሽ እዚህ ጋ መጥበሻው ትንሽ እርጥበት ስለነበረው እስኪደርቅ ድረስ ነው እዚህ ጋ ጥጄ ያቆየሁት ማለት ነው። ከዛ እንግዲህ ደርቋለኝ ይሄንን ጥቁር አዝሙዱን አረኩት። በጣም እንትን ማለት በጣም በኃይል በጋለ መሆን የለበት። ቀዝቀዝ ባለ ዜጋውን ቀንሾ ቢያንስ መካከለኛ ላይ ነው ያረኩት። እንትን ማለት ነው ግለቱ በጣም እንዳይግለና እንዳያሳርብኝ። ካራረ ደግሞ ከጥቅሙ ጉዳት ነው የሚያመዝን። ለዛ ነው እንደገና ይሸታል በጣም እና በነገራችን ላይ ቅባት ብዙ ጊዜ የሆነ ውጭ ላይ የተገዛ ላይስማማን ይችላልና እንደዚህ የምግብ ዘይት ራሱ አላል ከምግቡ ዘይት ራሱ ከሱ ቀንሰን መስራት እንችላለን። እና ሌላም ሌላም ቅባቶች እሰራላቸዋለሁ። የምትፈልጉት ነገር ካለ ኮሜንት ላይ ጻፉልኝ። ይንን ስሪ ልን የምትሉት እናለውጡን ደግሞ እየኔ የራሴ ፀጉር ላይ አሳያቸዋለሁ ማለት ነው። ከዛ ዚጋ ለምትስ እዛኛው ሳህን ላይ ፕላስቲክ ስለሆነ መጀመሪያ ያርኩት፣ ለዛ ነው እዚህ የሻይ ብርጭቆ ማስቀመጫ ላይ ያርኩት። ያኛው ትኩሱስ እንዳያቃጥለው ነው ዚጋ ያረኩት ማለት ነው። እና ቤተሰብ ሀሳብ አስተያየት ካላችሁ እንድሰራላችሁ የምትፈልጉት ነገር ካለ ኮሜንት ላይ አስቀምጡልኝ። ከዚህ በኋላ አልጠፋም ማለት ነው። እስካሁን ሁኔታ ላይ አልተመቻችሁልኝ ነው። እና በነገራችን ላይ ይህንን ቪዲዮ ስቀርጽ ራሱ በአንድ እጄ እየቀረጽኩ በአንድ እጄ ነው ስሰራ የነበር። ጭራሽ አይመችም። በቃ የሆነ ነገር ለከፍት ምናምን ስል አይመችም። እና ከዛ ሙሉ በሙሉ በደንብ ላይ ይታያች ይችላል። ግን በቃ በተቻለ አቅሜ በደንብ ለማሳየት ሞክር ያለ በዛሬ ማታ ላይም ስለ ነበረ ካሜራው ጥራት ላይ ኖሮ ይችላል ማለት ነው። ለሱ ለሱ እንግዲህ ይቅርታ ጠይቃለሁ። በቀስ እያልኩ በሂደት አስተካክላለሁ። እና ጥቁር አዝሙዱን እንዲህ እንደዚህ ወደ እንትን ከገለበጥ ማለት እንዲቀዘቅዝል እንደዚህ በትን በትን እናደርገዋለን ማለት ነው። ተብሎ ለመፍጨት እንዲመችን፣ ካልቀዘቀዘ ጥሩ አይደለም። ሌላም ነገር ስለምጨምርበት በኋላ እዛ ጋር መጀመሪያ እያችሁትን። በነገራችን ላይ እዚህ ጋ የረሳሁት አንድ ነገር አለ። አብሽ ምናምን ብዙ ነገር አልጨምርኩበታለሁ። ግን እኔ እዚህ ጋ ባለኝ ነገር በትንሹ አላረ ብዙ ወጪ ሳናወጫ ሳናወጣ እንዴት መስራት እንዳለብን ነው ያሳየኋችሁ። ሌላ ጊዜ ደግሞ የሌላ የአቮካዶ የተለያዩ ነገሮችን የካሮት የምናምን የብዙ ነገሮችን እንዴት እንደሚሰሩ ነው የተለያዩ ስክራፖችን እየሰራሁ አሳያቸዋለሁ። እንግዲህ እስከ መጨረስ አብራችሁን ተከታተሉኝ። እንግዲህ እዚህ ጋር ቆረንፎዶም እንትን ብለዋል። ሞቅ ሞቅ አድርጊ ይጨርሻለሁ። እና ይህንን ችል መጥበሻውን በኋላ ላይ ስለምሰራበት ላዩ ላይ ነው ማስቀምጠው፣ አጥፍቼ ማለት ነው። ዘይቱን እንትኑን፣ አሁን ይህን ቅርንፉ ድናም ከፈጨ በኋላ እዚሁ ላይ ነው ማድረገው፣ ከላዩ ላይ ማለት ነው። በዚሁ በራሱ ስለምሰራው ለዛ ነው። እዚያ እንግዲህ በአንድ እጄ ካሜራ ስለያዝኩኝ የክዳኑ ራሷ አልተከፈተኝ አለና፣ ከዛ አስተካክዬ ከፍቼ ምናምን ነው እንደገና እንትን ያልኩት። እዚህ ጋር እንግዲህ ያዘጋጀነው መጀመሪያ ቀረፋው እናደርጋለን እንደምታዩት። ከዛ ደግሞ ዝንጅብል ያዘጋጁትን ዝንጅብል አረጋለሁ። ከዛ በመቀጠል ሁለተኛ፣ ለምን ቀረፋውን ከታች አርኩት፣ ቀረፋው ትንሽ ስለሚያስቸግር ከስር እንዲፈጭ ነው መጀመሪያ ያደርኩት እሱን ማለት ነው። ከዛ ሮዝ መሪውን ወይ ደግሞ መጥበሻ ቅጠሉን አደርጋለሁ ማለት ነው። ትንሽ ላይት ስላበራውበት የስልኩን ነጭ ነው የሚታይ፣ ሲጠፋ ይሻላል መሰለ ማታ ላይ ስለነበር አይታይም ብዬ ነው እንደዚህ ያበራሁት። ከዛውን ሶስቱን አረግን ማለት ነው። ከዛ መቀጠል እንግዲህ የትንሽ ሰሃን ዝርግት ያለ ነገር ስለሆነ በሁለት እጅ ካልተያዘ ይደፋል። ግን እንግዲህ ትንሽ ያስቸግራል። እንግዲህ ይህን አስቀምጭ ስልኩን አስቀምጬን እንግዲህ በሁለት እጅ የገልብጭ ከዛ በኋላ ማሳያችሁ ማለት ነው። እንግዲህ እንደምታዩት እዚህ ጋር ስንት ሆነ? አምስት አይነት ማለት ነው ያረግነ ቀረፋ፣ ዝንጅብል፣ ጥቁር አዝሙድ እና ቅሩፉድ አድርገን በመጨረሻ ጊዜ እንፈጨዋለን ማለት ነው። ሁሉ አጠቃላይ መፍጫው እንግዲህ በሁለት እጅ ካልተያዘ እንትን እንደነበር አንደኛው ከታች ሲከፍት፣ የላይኛው ሲንቀሳቀስ ይወጣ ነበር ትር ብሎ ሲጮህ ወደ ላይ ይወጣ ነበር ማለት ነው። እና በአንድ እጅ የስ ካሜራውን አስቀምጬ ነበር ስፈጭ ነበረ። ግን በቃ አልተመቸኝም። ለሌላ ጊዜ ግን ሀሪፍ አርጌ ቀርጬ አሳያቸዋለሁ ማለት ነው። እንግዲህ ቤተሰብ እዚህ ጋር ፈጭቼ ጨርሻለሁ፣ ግን በደንብ አልደቀቀም። በኋላ እንዳያስቸግረኝ ብዬ በደንብ አላደቀቁትም፣ ግን አሪፍ ነው እንደዚህ መሆኑ። ፈጭቼ ጨርሼ ከዛ እንትን ስቶቡን አበራሁት ማለት ነው። ስቶቡን ሳበራው እስከ መጨረሻ ድረስ ሳይሆን፣ ትንሽ መካከለኛ ላይ የሙቀት መጠን ያረኩት። እናንተ ወደዛ ብታደርጉት ይመረጠ። ምክንያቱም በጣም ከጋለ እንትን ይላል፣ ቀድሞ ያራል ማለት ነው። ወይ ደግሞ የግልብናና። እዚህ ጋር ቅባቱ ቅድም ያሳየኋችሁ ቅባት በእሱን ያረኩት ቅባቱን አርጊ ከዛ ወዲያው እንትን የተዘጋጀውን እንትን ውህዱን ያልኩት ማለት ነው። እንግዲህ እኔ ለምሳሌ ነው እቺን የምታከል ያሳየዋችሁ እንጂ እናንተ እንደምትፈልጉት ያክል መጠን እራሳችሁ መመጠን ትችላላችሁ ማለት በዚህ ሙሉ በሙሉ እቃው ማለት በዚህ ሙሉ የሞላ ቅባት ማድረግ ትችላላችሁ እናንተ እንደምትፈልጉትና እንዳጠቃቀማችሁ ማለት ነው። እና ደግሞ ለቤተሰቡም ከሆነ ለሁለት ለሶስት ሰውም ከሆነ በዛ አርጋችሁ ብትሰሩት በየጊዜው ከመስራት ይመረጣል ማለት ነው። ተወዱታላችሁ፣ ቤት ተስፋ አርጋሉ። እስኪ እንግዲህ እናንተ በቤታችሁ እየሰራችሁ ቢያንስ በሳምንት ሶስቴ ምናምን በመቀባት እና ደግሞ ከተቀባችሁ በኋላ በደንብ በማሸት ቢያንስ ለአምስት ደቂቃ ያክል ማሳል እያረጋችሁ ለውጡ ለዩት ማለት ነው። እና የኔን እንግዲህ እዚህ ጋር የኔን አልቀረጽኩላቸው። ያው ሲመቸኝ ፀጉሬን እንትን ስል አሳያቸዋለሁ ማለትም በካሜራ የራሴን እንዴት ተደርጎ ማሳጅ እንደሚደረግ እና ምን እንዴት አቀባቡ እንዴት እንዴት እንደሆነ አሳያቸዋለሁ። ብዙዎች ዝም ብለን ነካ ናት አድርገን ለውጥ የለውም ምናምን ከምንል በደንብ ከተቀባን በኋላ ማሳጅ አድርገን ምናምን እና ደግሞ በደንብ ትሬት እያደረግን ለውጡን ብናይ ይመረጣል። እንግዲህ እኔ እዚህ ጋር ሁሉንም ያዘጋጁትን ሙሉ ያደረኩት እንዳያችሁት ከመጀመሪያ እስከ መጨረሻ አዘጋጃጁትን አይታችኋል። እንግዲህ ቅባቱም አልፈላም፣ በደንብ ማልጋለም ወዲያው አረኩኝ። ከዛ ወዲያው ደግሞ ያዘጋጁትን እንትን አረኩ ማለት ነው። ቆረቆር ምናምን አደረኩበት። ግን እንደዚህ ሲታይ በጣም እንትን ይመስላል እየጣላ እንዳይባል ከዛ እንደዚህ እንደዚህ አደረኩ። ሁሉንም ካረኩ በኋላ ትንሽ ሳየው እንትን ቅባቱ አንሶታል እና ትንሽ ጨምረበታለሁ ማለት ነው። ከቆሩንፍዱ እና ከቅባቱ ቅባቱ አንሷል እና ትንሽ በደንብ ዋጥ እንዲያረጉ ብዬ ጨምርኩበት። አሁን ቢያንስ ለሶስት ሳምንት ምናምን ይሆናል በደንብ ብቻ ለአንድ ወር ምናምን ይሆናል በደንብ ከተቀበወት፣ ማለት ነው። ቅባቱ ትንሽ ረግቶ ስለነበረ ኮኮናት ኦይል እንደምታውቁት ብዙ ጊዜ ይረጋል፣ ቀዝቃዛ ቦታ ላይ ምናምን ሲሆንና ረግቶ ስለነበር አንዳንዱ ታልተሎ እየወጣልኝ አልነበረም፣ እየተጫንኩ ምናምን ሲወጣ ነበር። ለዛ ያስቸግራል። እዚ አይልም ባንዴ እና ቤተሰብ እንግዲህ ተወዱታላችሁ እየተስፋ አድርገን እንዲ ለመፍላት እያሰበ ነው። ነጭ ነጭ እየያዘ ነው። እያያችሁት ነው። በመጨረሻ ምግብ እንደዚህ ከተንተከተከ በኋላ እናጥፈዋለን፣ አይደለም ማለት ነው። እንደምታዩት በደንብ ተንተክቷል። ከዛ እንዲቀዘቀዝ እናጥፈዋለንና ከቀዘቀዘ በኋላ ነው ወደ ዕቃ መን ገለብጠው እዚህ ጋር እንደምታዩት በደንብ ተንተክቷል። የቀደመው በጣም ለውጥ አለው ማለት ነው። እንደምታዩት ከዛን ጊዜ ከቅባቱ እንዳዘጋጀን ከቀዘቀዘ በኋላ እንደምናደርገው እናጠለዋለን ማለት ነው። አሳሩ እና ቅባቱን እንለየዋለን። እዚህ ጋ ያዘጋጀሁት እንግዲህ ጨርቅ የሚመስል ነገር ነው። እዚህ ጋ ፌስታል ይመስላል፣ ግን ጨርቅ የሚመስል ነገር ነው እና ወይ ደግሞ በነጠላ ማድረግ ይቻላል። ብቻ ሆነ በሚያጠል ጨርቅ ብታርጉት ይመለጣል፣ በፌስታል መቼም አይሆንም። እና እዚህ ጋ እንደምታዩት እንግዲህ ከለሩ ራሱ በጣም የሚያምር የሚገርምን የሆነ እንግዲህ በተቻለ አቅሜ ለእናንተ ለማሳጠር ቪዲዮ እንዳይረዝበባችው በባችሁ ነ የሰራውት እና ደግሞ ቪዲዮን በማል በማል እየበቀ ዋና ለእናንተ የቀርጽኩላችሁ ማለት ነው። እዚጋ እንደምታየት እንግዲህ በቃ የመሰለ ቅባት ማዘጋጀት ይቻላል። ወደዚህኛው መገልበጥ ወደ ፕላስቲኩ መገለጥ ትኩስ ስለሆነ ያቃጥለዋል ብ ነው። በዚህኛው በነጭ ሳኒ ያረኩት ማለት ነው። ደግሞ ሰፋ ያለ ስለሆነ በደንብነት ለመጭመቅ ይመቻል። በዛኛው ከሆነ ይንጠባጠባል ማለት ነው። ለዛ ነው በዚህ ያረኩት ማለት ነው። እናንተም በዚህ ብታረጉት ይመረጣል ሰፋ ባለቀል። ከዛ በኋላ ከቀዘቀዘ በኋላ ይገለብጣል ማለት ነው። ለማስቀመጥ አይመችም ክፍት ስለሆነ ይህንን ይመስላል። እንግዲህ ቤተሰቦች በየቤታችሁ ሁላችሁ እያዘጋጃችሁ እንደምትቀቡ ባለተስፋ ነኝ። ኮሜንት ካላችሁ ጻፉልኝ። ለቪዲዮ ጥራት ለማንኛውም ለሁሉም ነገር ኮሜንት ላይ ጻፉልኝ ማለት ነው እና በሚቀጥሉ ደግሞ የራሴን እየተቀባው ምናምን አሳያቸዋለሁ። እዚህ ጋውን ለሚዝልኝ ሰው ስለሌለ ወይ ደግሞ ገና የመቀርጽበት ስላልገዛውኝ ለዛ ነው በዚህኛው ያረኩላችሁ። ፎቶ ግን አስቀምጥላቸዋለሁ በመሀል